አሰላሙ አሊኩም ወራህመቱላሂ ወበረካቱ ሰላም ሰላም ወደ ቻናል ዲቪ እንዴት ናችሁ ደና ናችሁ ወይ ምሽታችሁ እንዴት ነበር ከኔ ጋር ያለው አልহামዱሊላ ረመዳን እንዴት ይዟችኋል እንግዲህ ረመዳናችን ግማሽ አልሆናል አላህ ጾሙ ከሚጠቀሙት ያድርገን ያው የሮጠ ነው የፈጠነ ነው ጾሙ ከሚጠቀሙት ያድርገን ከካም ስራቸውን ከተቀበላቸው ጾማቸው ቁርአናቸው ከተቀበላቸው አላህ ያድርገን እንዴት ናችሁ ቤተሰብ? እስኪ ገባ ገባ በሉ። ዛሬ እንግዲህ በዚህ ሰዓት ከች ብዬላችኋለሁ ማለት ነው። ቤተሰብ ተናፍቃችኋል። እንዴት ናችሁ እንዴ? ደህና ናችሁ ወይ? እስኪ ላይክ እያረጋችሁ በቅንነት ላይክም ሼርም እያረጋችሁ ገባ ገባ በሉ። በኔትወርክ ምክንያት ነው ብዙ ጊዜ የምጠፋው ቤተሰብ። ብዙ ጊዜ ያው እዚህ ሀገር ስትመጡ ኢትዮጵያ ስትገቡ ያው የታወቃላችሁ ብዙ ነገር አይስተካከልም፣ ዳታ አይኖርም፣ በቃ ብዙ ነገር ማለት ነው። ለዛ ነው። እሺ ቤተሰብ ኢትዮጵያ ነኝ። ያው ኢትዮጵያ ገብቻ ገብቻለሁ ማለት ነው። እንዴት ናችሁ ራህመት ኢማን፣ ጠፋሽ ራህሙ እንዴት ናሽ ደህና ነሽ ያለውኝ፣ አልሐምድሊላህ አገር ገብቼ እኮ ነው ጥፍት አልኩኝ፣ ብታይኝ፣ አገር ቤት ገብቻ ገብቻለሁ። ዳታውን ብዙም አይሰራም ነበረ፣ ለዛ ነው አገር ቤት ነኝ፣ ለዛ ነው የጠፋሁት። እንዴት ነሽ አንቺስ፣ አገር ገባሽ ወይ? አዎ አገር ገባሁኝ። ቆየሁ እንግዲህ፣ ስንት ወር እየሆነኝ ነው፣ ያ ጥፍት ብያለው። ወላይ ዳታ በጣም ነው የሚያስቸግረኝ። የተወሰነ ሰዓት ገባና ያስወጣኛል እዚህ አካባቢ ደግሞ ብዙም አይሰራም ዳታው። አንዴ ይሰራል፣ አንዴ አይሰራም። ብዙ አይደለም ዳታው እና ለዛ ነው ማሻላህ ብላለች። እንዴት ነሽ አንቺስ? ደህና ነሽ? ረመዳን እንዴት ይዞሻል? የበረታሽ ነው ወይ? አብሽሩ አላህ ከናንተ ጋር ይሁን እህቶቼ። አላህ ያግዛችሁ እናንተንም ለሀገራችሁ ያብቃችሁ። ቤተሰቦቻችሁንም አላህ ሰላም ያደርግላችሁ። እናንተንም አላህ ሰላም ያደርጋችሁ። እንቅፋትን አላህ ያዝልን ረመዳንንም እንግዲህ ጾመው ከሚጠቀሙበት ያድርገን እላቸዋለሁ። ራህሙ ስላየው ስለመጣች ደስ ብሎኛል። በነገራችን ላይ ያው ጥፍት ብያለው። ስትጠፉ ደግሞ በቃ ዩቲዩብ ጋር ትጠፋላችሁ። ሰሞኑ ደግሞ ዩቲዩብ ላይ አዲስ አዲስ ነገር አለ መሰለኝ እንጃ፣ ስለጠፋሁኝ ብዙም አይደለውም። አዲስ አዲስ ነገርም ካለ ፈልጋለሁኝ ብትነግሩኝ ደስ ይለኛል። ዩቲዩብ ስቱዲዮ ላይ አሁን ስገባ የሆነ ነገር እያሳየ ነበር፣ ግን አላየሁትም በደምብ አዲስ ነገር ካለ አዲስ ነገር አለ ብላችሁ ብት ነግሩኝ ማስተካከል ያለብኝ ነገር ካለ ስለጠፋውኝ ብዙም ያው እንትን እያለ ነው። ዩቲዩብ ትንሽ እየተደካከመብኝ ነው። ኢንሻአላህ እንግዲህ ከረመዳን በኋላ አስተካክሌ ይመለሳለሁ ተስፋ አደርጋለሁ። እስከዛ የሀገር ቤት ተቀላችሁ እንግዲህ አበረታቱኝ። እውነት ዳታው ራሱ በጣም ነው የሚያስጠላው፣ ብታዩ እዚህ ሀገር ሆናችሁ እንደዚህ ገብታችሁ ላይ ብላይ ማውራት እንደዚህ ረጅም ሰዓት ቤተሰብ ምናምን መዘየር አይታሰብም። ዋይፋይ ደግሞ ስላልተስተካከለልኝ ለዛ ነው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ገባ ገባ እያላችሁ ላይክ ሼር እያረጋችሁ የሀገር ቤት ቆይታዬን እንግዲህ አጨዋውታችኋለውኝ፣ በጣም ደስ ይላል። በጣም ብዙ ቦታ ሄጃለሁ፣ ልበላችሁ እንጂ የናፈቁኝ የናፈቁኝ አካባቢ አከባቢ ይጃለኝ። ያው እንግዲህ ያሳያችኋለሁ በቪዲዮ። ለዛሬ ግን በላይቭ ነው የምናወራው። የመጣችሁ ቤተሰቦች ይሁላችሁ፣ ከልብ ነው የማመሰግነው። አንድ ላይክ ደርሶኛል። አንድ ሰው ደግሞ እየሰማኝ ነው። ራሙናት ራሙ፣ እንዴት ነሽ? አንቺስ ደህና ነሽ ወይ? ዩቲዩብ ረመዳን፣ እንዴት ሶሻል ዩቲዩብስ እንዴት ነው? ተፍተፍ እያልሽ ነው ወይ? አብሽር የለኝ እህቴ። ሁላችሁንም አብሽሩ አላህ ይጠብቃችሁ በእያላችሁበት የኢትዮጵያ ኑሮ እንግዲህ ደስ ይላል ብታዩት ዳታው ነው እንጂ አየሩ ደስ ይላል ሁሉ ነገር ደስ ይላል እና እናንተንም ለሀገራችሁ አላህ በሰላም ያብቃችሁ እስከዛው ግን አብሽሩልኝ ቤተሰቦቻችሁንም አላህ ሰላም ያደርግላችሁ እስኪ ደግሞ አትውጡ አንድ ሰው ነው የሚያሳኝ አለ ውዴ ክፍት ነው አብሽር ድኝ ራሁ የስራችን እየሰራሽ በዚህ ሰዓት የስራ ሰዓት ነው ስራችሁን ተፍተፍ እያላችሁ አብሽሩ አላህ ይጠብቃችሁ ውሀ እየጠጣችሁ ሩጫ ስለሚበዛት እቃው ምኑ ምኑ ምኑ ስለሚዝረከረክ ወቃለውኝ። ያው እንግዲህ አብሽሯል ያግዛችሁ እላለሁኝ። ወደ ህቶቼ አብሽሮልኝ ስራውን ማላቀልላችሁ ረመዳንንም እንግዲህ ጾመው ከሚጠቀሙበት ሳለ አድርገን እና ላይክ እያረጋችሁ ላይክም ሼርም እያረጋችሁ ብትገቡ ደስ ይለኛል። የኢትዮጵያ ላይ እውነት ነው የምላችሁ። እንደው እራሳችሁ አስባችሁ ላይክ ብታደርጉ ሼርም ከቻላችሁ ብታደርጉ ጥሩ ነው። ምክንያቱም እዚህ ሀገር ስትመጡ ነው በጣም የምታውቁት ማለት ነው። በእርግጥ እኔ እዛ ሙኜ የዚህ ሀገር ኢትዮጵያ ውስጥ ለገባ ሰው ሀገር ቤት ላለ ሰው ውስጤ አይጨክንም ነበር። ለምን ዳታ እንደሚያስቸግራቸው በቃ ብዙ ነገሮች ተቸጋግረው እንደሚገቡ ስለሚነግሩ ብዙ ጊዜ ስለሚናገሩ ውስጤ አይጨክንም ነበረ ማለት ነው። እና እናንተም እስኪ ላይክ ሼር ማደርጉ በቅንነት ዩቲብ እንደው ትንሽ ደከምከም ብሎብኛል። አዲስ አዲስ አይዲያ ደግሞ ይመጣለሁ አዲስ አዲስ ከናንተም ጥያቄ ካላችሁ ጥያቄያችሁ ይዛችሁ ብትመጡና ብትጠይቁኝ ደስ ይለኛል፣ ብታበረታቱኝ። በአጠቃላይ ግን ያው ብዙ ዩትዩብ ብዙ የደከምንበት ታውቃላችሁ፣ ብዙ ብዙ አመት እንደክመንበታል። ዩትዩብን ደግሞ የሚገርማችሁ ነገር ከሁሉም በላይ የሚያስጠላችሁ ዳታው ነው። በቃ ዳታው ምንም ነገር ወላሂ፣ እኔ ደግሞ በጣም እያስቸገረኝ ነበረ። ራህሙ አብሸሪ፣ እኔም ሁለተኛ ቻናሌን አልተቀበለኝም። ራሙያ አብሽሪልኝ የመጀመሪያው ቻናልሽ እንዴት ነው? አልተስተካከለም? አልተመለሰም? ሞኒው እንዴት ሆነ? ማስተካከል ያሉብሽን ነገሮች አስተካኪና፣ የመጀመሪያው እንትን በይ። የሁለተኛው ደግሞ ለምን አልተቀበለሽም? በበ እዛው ከሆነ ይቀበላል። አሁን ወደ ኢትዮጵያ ነው እንትን፣ ኮድ አለከም ማለት ምናምን የሚሉት ያመቱን፣ ያው ያመቱን ሞልቼ እገላግላለሁ። አሁን እኮ ያመቱ ቢሞላ አይሰራም እዚህ ሀገር ሲሉኝ ነው የተውቁት። ብዙ ልጆች የወርም ያመት ሞልተው አሰራላቸው ምንም ነገር አላስጠንቀማቸውም። ለዛ ነው እንትን ያልኩት። ትክክለኛ የሚያስም የሚያሰራና እንደዚህ እንትን የሚል ከሆነ ያንን እሞላለሁ። ያ ይመስለኛል። ያ ይሻለኛል። ይሁን። ከሰው ጋር ሆነሽ ቪዲዮ ስሪ። ከማን ጋር? ለስራ ሰሞኑን በቃው እያሰብኩን፣ ምንም አይ እንትን ሀሳብ አይዲያውም አልመጣልኝም፣ ምን ልስራ የሚለውን ነገር እንትን አላልልኝም እንጂ እስካሁንን እንጂ እዚህ ከመጣሁ ነው እኮ እንትን ያለብኝ ሀሳቡ ራሱ የጠፋብኝ፣ የዛው ሁኜ ይሄን ይሄን ነገር እሰራለሁ። ስለዚህ መጥቼ ምንም ያማ አይመለስም። ላይመለስ ነው። ሄደው ችግሮቹ አልተስተካከሉም ማለት ነው። እሺ፣ ይሄኛው ምን ሆኖ ያልተቀበለች፣ ምንድን ነው ችግሩ? እስኪ የሚታመን ሰው ወይም አሳየው፣ ምን እንደሆነ ችግሩ። እነዚህ የሚስተካከሉ ነገሮች ከተስተካከሉ ይቀበላል። እኩልም ለምን አይቀበልም? በውጭ ቁጥር ከሆነ ምንድን ነው? ቬሪፊኬሽን ቱ ስቴፕ ቬሪፊኬሽን የሚለው እሱ ከተስተካከለልሽ ይቀበላል። እሱ ነው። አሁን ብዙ ሰው ወተናልንም ያለው እሱም ደግሞ ወደ ኢትዮጵያ ነው ኮድ አልክም ያለው እንጂ ውጭ የለ በውጭ ቁጥር ይሰራል። እኔም እሱ ነገር እምቢ ብሎኛል። ያው አገር ሲቀየር ቁጥር መቀየር አለበት ምናምን፣ ቁጥር መጨመር አለበት ምናምን ብለው የነበረ እሱም ነገር እምቢ አለኝ። እሺ ከባሌ ጋር እንደማቀ ቀውን አዲስ እንግዳ እጅ የላችሁ እመጣለሁ። ሰሞኑን ማለት ነው ከሰ እንደው ሰርፕራይዝ መቼም አንቺ ብቻ ነሽ ያለሽው ባሌን ይዤ እመጣለሁ። በቃ ካልሆነ ማለት ነው ከሰው ጋር ተቀላቀይ ዘመድ፣ ወንድም፣ እህት፣ ባል ወዘተ። አይ ባሌን ይዤ እመጣለሁ ግድ የለሽም። ፕራንክ እያልኩ ደግሞ እሺ ካለኝ ቀስ እያልኩ አለ ማምደዋለሁ። መቼም ሚዲያ ላይ እሺ ብሎ የሚወጣልኝ አይመስለኝም። ማግባት የንም ለካ አልነገርኳችሁ። አሁን እንግዲህ እንትን አልኩኝ ተጋለጥኩኝ ማለት ነው። ቀስ ብዬ እነግራችኋለሁ ብዬ እኮ ነበር። ተሸፍነሽም ተገልጠሽም ውጭ ሁለት ወይ መስታፈራላ አረ፣ እንትን ብዬ ነው ተሸፍኜ ነው ተሸፍኜ አለው። መሸፈንማ ተሸፍኜ ነው። ግን እሱን ይዤ ልምጣ መሰለኝ። ልክ ሲመጣ እንትን ከበሩ ጋር ሲመጣ ፍራንክ እያልኩ በካሜራ ላይ አጨናንቀው ቆይ አንድ ቀን ጉድ ነው የምሰራው ደግሞ አይወድም እንጂ እሱ እንደዚህ አይነት ነገር አይወድም ወይ ሚዲያ ላይ መጃጃን ምናምን ነው አይወድም ግን ቆይ ጉድ እሰራዋለሁ ዝም አንድ ቀን ማለት አሁን ለራሱ ቆይ አሁን ይመጣል መስጂድ ሰግዶ ሲመጣ እንትንለዋለሁ ከበሩ ጋር ቀልምላቸዋለሁ ልክ ሲመጣ ማለት ነው አዞረዋለሁ ከዛ ያው ሰው የለም ግን ችግሩ ዜድ ይወይ ወይ ዜድ እንዴት ነሽ? አለሽልኝ። ወይ አንቺ የጠፋ ሰው አለሽ፣ ኢትዮጵያ ገብቼልሽ እንደው አንቺ መቼም ጉድ አለብሽ። ራሙ ያብሽርልኝ እህቴ፣ እስካሁን ክፍት ነው ልስከድሽ የኔ ስጋጂ ይበቃሻል። ደግሞ አቦ እኔ እዚህ ሀገር እንደው አዛሁኝ ያለው መቼም ይሄን አክር ከቆያችሁ ልኝ ይበቃኛል። ሌሎቻችሁም እስኪ ዘይሩኝ። ተው ግን ተው ተው፣ ግን ላይክ አድርጉ። ዜዶ ላይክ አድርጊ። ሶስት ሰው ይታይኛል። ላይክ አድርጉ፣ በቀንነት ተራ ኢትዮጵያ ላይ ተው ተው ግን እንተዛዘን እውነቴን ነው የምላችሁ፣ ዳታ በጣም ነው የሚያስቸግረው። ደግሞ እኔ በጣም ነው ስልክ የሚበላው ዳታ። ምን ልበላችሁ አሁን የስንት በካርድ እንደሞላ በዚች ደቂቃ ውስጥ ማለት ነው ታውቃላችሁ። ታብታብም እያደረጋችሁ ላይክም እያደረጋችሁ ታብታባችሁም እየደረሰኝ ነው። እናመሰግናለን። ጠፋሽ፣ ፈልጌሽ ነበር። እንትን ዜድዬና በውስጥ በዋትሳፕ ድምፅ ላኪልኝ። ኢትዮጵያ ገብቻለሁ። አዲስ አዲስ ነገር አለ ምናምን። በቃ ብዙ ነገር አለ ማለት ነው። ያመለጠች ነገር ያው ትሰማያለሽ ነይ በውስጥ ና እናወራለን። ላኪልኝ ወይ ወይ ናይ ግብ ያህሪቢ ኢለሃን ናይ ቶሎ ቆይ ልክፈትልሽ ቆልፍ አለው እኮ ፈርቼ ማለት ነው

ጻፊ 0960 14 14 አልሽ፣ 66 05። መቼም ስቁጥር የሚሰርቅ ሰው የለም። ወይ ቤተሰቦች ጠፍታቸዋል፣ በቃ እንደ ኢትዮጵያ ስጋ ባለ ተው ተው፣ ግን ይሻላቸዋል። ግን ተውተው ግን መጥፋት ግን ጥሩ አይደለም ግን ግን ግን፣ ምን ላሳያችሁ እስኪ? ኢትዮጵያን ምን ልስራላችሁ? ምን አይነት ቪዲዮ ስራላችሁ? ከሰሞኑን ኢንሻላህ አዲስ አዲስ ነገር ይላችሁ ነው መጣለው። ያው ከረመዳን በኋላ ብዙ አዲስ ነገሮች ይኖረኛል ብዬ ተስፋ አደርጋለሁ። እንግዲህ ለእናንተ በነገራችን በነገራችን ላይ እኔ የማይጠቅም ነገር መስራት ብዙም ስለማይመቸኝ ነው እንጂ ብዙ ነገሮችን፣ የማይጠቅሙ ነገሮች መስራት ይቻላል። ማለቴ እንደ ዩቲዩበር እናቴን፣ አባቴን፣ ወንድሜን የሚባሌን እያሉ ይዞ መውጣት ይቻላል። ግን ደግሞ ለእናንተ የማያስተምር ነገር

እሺ ቤተሰቦቼ እና እንዴት ናችሁ ሊ ደህና ናችሁ ወይ የኢትዮጵያ አየር ይን ይመስላል እንግዲህ ኢትዮጵያ ላይ ያው ጎብኝት ጎብኝት እያደረግኩኝ ነው አየሩ በጣም ደስ ይላል አሁን ላይ ያለው አየር ነፋሻማ ነው የጉብኝት ቆይታዬ እንግዲህ አሳያችኋለሁ በጣም ደስ ይላል ደስ ይላል ደስ ይላል ሀገር ቤት እላችኋለሁ እስኪ ላይክ ላይ ቆን እየገጫችሁ ገባገባ ገባ እያላችሁ ጥያቄ ካላችሁ ጥያቄ መጠየቅ ይቻላል በተረፈ እንግዲህ መልካም ረመዳን ረመዳናን ጾማችንን አላህ ይቀበለን። መልካም ነገሮች፣ መልካም ስራዎችን፣ መልካም ስራችንን፣ ጾማችንን፣ ቁርአናችንን አላህ ይቀበለን። የሚቀጥለው አመት ደግሞ እንደዚሁ ሳይነጣጥለን አላህ በሰላም ያድርሰን እንደስብስብ እንዳደረገ ሁላችሁንም ያሰባችሁትና ላ ያሳካላችሁ እንግዲህ እህቶቼ ውጪም ያላችሁ ቤተሰቦቼ አላህ በሰላም ለሀገራችሁ ያብቃችሁ። ቤተሰቦቻችሁንም አላህ ይጠብቅላችሁ። በዱአችሁ አንረሳሳ። እንግዲህ የማን ዱአ ተቀባይነት እንዳለው አናውቅምና ዱአ እንደራረግ። ከልባችሁ ዱአ ጋርጋችሁ፣ ይቺ የረመዳን ዱአ አትመለስምና ዱአ አድርጉ። በርቱ በተረፈ ሁላችሁንም ከልብ ነው የማመሰግነው። እንግዲህ ቀጣይ በአዲስ በአዲስ ነገር እመጣለሁ ብዬ ተስፋ አደርጋለሁ። የኢትዮጵያ ነኝ፣ የኢትዮጵያ እንዴት እንደሆነ ያው ሁሉንም ነገር በቅደም ተከተል እየላችሁ እመጣለሁ። በተረፈ ግን ቤተሰቦች ያተትፉ ሀቂቃ ለምን ካላችሁኝ ቤተሰብ ማለት ያው ቤተሰብ ማለት ነው። ቤተሰብ ማበረታታት እዚህ አገር ላይ የሆናችሁ ደግሞ እውነቴን ነው ምላችሁ፣ ካልተበረታታችሁ ካልተጋገዛችሁ ዩቲዩብን ምን ያክል እንዴት ብለን እንዳሳደግ ነው? መቼም ዩቲዩበር የሆነ ሰው ያውቀዋል። ና አንጨካከል። ላይክ ስናይም ደግሞ ላይክ ኮሜንት እየተደራረግን አንለፍ። እንሻላ እኔ ጠፍች አለሁ በእርግጥ እናንተን መቁ ሳይሆንብኝ፣ ና ሰሞኑን ያው ዳታም ስላልተካከልኩ ዋይፋይ ምንም ስላላስተካከልኩኝ ጠፍች አለሁ በብዙ ምክንያቶች። እንሻላ በቅርብ ግን አስተካክዬ መለሳለሁ ብዬ ተስፋ አደርጋለሁ። አዲስ አዲስ ነገሮችን ከቤተሰቦቼ ጋር የሚጠቅማችሁን ነገር ከእናንተ ጋር ለመቀጠል እንደምቀጥል ተስፋ አደርጋለሁኝ። ለእናንተ ይጠቅማል፣ ያስተምራል፣ እናንተን ያበረታታል ያልኩትን ነገር ይዤላችሁ እመጣለሁ። እንደዚህ ዝባዝንኬ ነገር ሳይሆን ይጠቅማችኋል ያልኩትን ሀሳብ ይዤላችሁ እመጣለሁ። ቤተሰቦቼ እንግዲህ እናንተን በያላችሁበት አላህ የዛሬው ቆይታዬ ይህን ይመስላል። ይበቃኛል፣ ልወጣ ነው። ላይክ የረሳችሁ ላይክ ላይክ አድርጉ፣ በቅንነት ሼርም ከቻላችሁ ደግሞ ሼር አድርጉ። መልካም ምሽት ይሁንላችሁ። ዱዓ አድርጉ፣ በዱዓችሁ በዱዓ እንረሳሳ። ረመዳንን ጾመው ከሚጠቀሙበት አላህ በሰላም ከሚጨርሱት ያደርገን እና ደህና ሆንሽልኝ ቤተሰቦቼ ማለት ነው። ልውጣ፣ ምክንያቱም ቤተሰብ የለም በብዛት እኔም በወጣ ነው የሚሻለው። ስለዚህ መልካም ምሽት ይሆንላችሁ። ቻው